ቤት ነህ? ደህና ነህ? እኔ ወንድም በጣም ይቅርታ። በጣም እንዳመመህ ሰምቼ ነበርና ና በሰዓቱ እንደ እህት መጥቼ አልጠየቅኩህም። መጠየቅም ብቻ ሳይሆን ደግሞ አልደወልኩልህም። አሁን ስተሻለ ሆ ምናምን እያልኩ አልደወልኩልህም፣ እና በጣም ይቅርታ። እኔም ወድጃ አይደለም እንዳመመህ እያወቅሁ አንተን ዝም ማለት ፈልጊ ምናምን ሳይሆን ካለሁበት ሁኔታ ስላልሰመቼም ነገሮችን ቢዚ አድርገውኝ ስለነበር ነውና የራሴ ጉዳይ ላይ ሳተኩ አንተን ችላል ማለት ነው። ምክንያቱም መጠየቅ ነበረብኝ ምን ያህል እንዳመመህም አቃል። ያው ደግሞ ያንተ ቤት ትንሽ ራቅ ስለሚል አንድ አፍታ ቋን ደርሼ ይልም ማለት የሚለውን ነገር ሳይመቸኝ ቀረ። እስቲ ምግብም የበላ አይመስለኝ እንዳንድታወገኝ ነው ዋላ ዲሚቶ ነው ተንኮል የምትሰራው? ነገር አይ ካልበላ ነው ምን ይደረግ? አይ ካልበላ ችግር የለም። እነ ፍልፍሉ እኮ ያለምክንያት አይደለም፣ ተደለም ለመጠየቅ ለማጠየቅ ሙዝ ይዞ የታመመው ቦታ ሄዶ የሚበሉት ለምን ቤት አያገኙም? እድሉ አይደርስምና ባየን እኪን የተቀረችም ትበላ። ይዘን የመጣ ነው ይዘን እንመለሳለን። ማለቴ እዚህ የማይበላ ከሆነ እኔ አጥሚቱ ሰርቼ ቀይሬለት እመጣለሁ። ሙዚን ግን እኔ ለእኔ ቪታሚን ኤ ቢ ሲ ዲ ጂ ምናምን ያስፈልገኛል። ሰላም፣ ሰላም፣ እንዴት ናችሁ የፌም ቤተሰቦች? ደህና ናችሁ ወይ? ዛሬ እኔ በቤቱ መጣሁት። ከዩቱብ ከጠፋ በጣም ሰሞኑን ቆይቷልና ምን ሆኖ ነው ብዬ ዛሬ እንደ ድንገት ነው እውነት ለመናገር የደወልኩትና፣ ይሄ በጣም ትልቅ ትልቅ ትልቅ ብልግና ነው። እውነት ለመናገር በጣም ነው ያዘንኩት እኔ በራሴ እግዚአብሔርን እንዲያውም ካሜራማንን ይዤ ነው የመጣሁትና አላቅም እኔ በዚሁም ይቅርታ ለመጠየቅ ነውና፣ ጓደኝነት ማለት እንደዚህ አይደለምና በጣም ነው የተሰማኝ። ታሞ ነው እስካሁን ተኝቶ ነው ያለውና እኔ ደግሞ በስራዬስ ስሩ አራት እዚሁ ደግሞ ቅርብ ነኝ። እኔ እነሱ ራሱ ርቀት የለንም እና እንደ ሌላው ጓደኞች ሰፈሬም አንድ ሰፈር ነን። ግን እዚሁ ሆኜ እውነቴን ነው ነው ምላችሁ። በጣም ቆይቷል ከተገናኘን ተደዋውለንም አናቅምና እንዳጋጣሚ ምን ሆኖ ነው የጠፋ ብዬ ስደውል እግዚአብሔር ታሞ እንደተኛ ነው የነገረኝና በጣም ነው የደነገጥኩት ለራሴና፣ በጣም ብልግናም ነው እና ጓደኛ ስንሆን ደሞ የደስታ ጊዜ ብቻ የሆነ ስንበላ ስንጠጣ ብቻ ሳይሆን ሰው ሲወርቅም ማስታወስ አለብን እና በዚህ አጋጣሚ እኔ ቤተሰቡ የእሱንም ቤተሰብ እቅርታ ጠይቃለሁ። እሱንም ደግሞ በዚህ አጋጣሚ እቅርታ ጠይቋለሁ። ነ በእውነት በጣም ነው ያዘንኩት እና በጣም እንዳመመ ምናምን የነገረኝ ና ምንም ማምጣት አልቻሉም። በእርግጥ ግማሾቹ ቮይስም የላኩለት አሉ እና ማሪና ምናምን ደግሞ እነሱም እንደዚሁ መልክት ነው የላኩለት ና እኔ አሁን በጣም ደንግጬ ነው የመጣሁት። ሁላ አልተዘጋጀሁም፣ እግዚአብሔር ዝም ብዬ ቤት ውስጥ ባለው ልብስ ነው እየተራራጥኩት የመጣሁት እና ለምን እስቲ አይኑን ካልየው፣ ሰው ከሞተ በኋላ ከምንሮጥ በደህና ጊዜ ብንጠያየቅ ምናምን ጥሩ ነው ብዬ ነውና። እኔ በጣም ነው የተሰማኝ በራሴ በልግጥ እደውዬለታለሁና፣ እስቲ ቆል ደውልለትና፣ ቤቱን አውቃለሁ፣ ከዚህ በፊት መጥቼ አውቃለሁ፣ ግን ዘው ብሎ ሰው ቤት ከመግባት ብዬ ነውና ቤተሰብም ያለ አይመስለኝም። ማንም ሰው እሱ ጋር ያለው አይመስለኝም እና እስኪ ስልኩንም አያነሳም። ቤቱን ኦልሬዲ ስለማቆም ቀስ ብለን በጫዋ ደንብ እንጠይቀው። ይሄ እውነት ነው ሮኒ። ምን እንደምለኝ ነው ሰው አላቀምና

አረንዶፍ የሚቀርብ ያለን ጓደኝነት ማለት እንደዚህ ከሆነ እግዚአብሔር። እኔ ደግሞ እኮ በራሴ ስራ ራሴ አሁን እኮ አስቸገም፣ እና ማሪና ጋር ቮይስ ልካለች፣ ግን ሌሎቹ ደግሞ መምጣት አልቻሉም። እና እውነት በጣም ይቅርታ፣ በእነሱ ቦታም በራሴም ቦታ ቢሆን ይቅርታ ጠይቀሃለሁ። አረ ችግር የለም አትጨነቂ። ትንሽ ነው፣ ትንሽ አሁን ስራ ራሱ የኖረን የቤት ምን ብለን ለቤት ክራይ ትላለ እንደ ን እንጂ፣ ችግር የለም እኔ እናስተካክላለሁ። ችግር የለም አረ እናስተካክላለሁ፣ እንደ እንደዚህ እንዴ ሰው ሲሞት ነው እንዴ? ስለዚህ ጋር ኧረ በመድኃኒዓለም የማይደረግ ነገር ነው። እኔ በጣም ይቅርታ እግዚአብሔር ጓደኝነት እንደዚህ ከሆነ እኔ በራሴ ይሄ ሁሉ ቀን ስትጠፋ ምን ሆንኩ እንኳን ብዬ ሞተ ቢሆንም እንኳን የማይመችው ነን ያላችሁ

አረፌም አይባልም። እኛ ጓደኞች ይያለማን አለኝ። እንትናል እንዴ፣ አንተ ሰው ማስቸገር አይባል እንዴ? ከሞተ ከምታስቸገር በህይወት አታስቸገርም እንዴ? ነው ይንድሪቮይሱ ላላኩል ኮነት እንዴ? አው እግዚአብሔር ነው እንዴ? በጣም ተጫነኩትና ገራ ገባ እንዴ? ተዳውላችሁ ታውቃላችሁ? ሁሉም ተዳውለን አናውቅም። እኔ እንኳን እዚህ እንደው መጥቼ እንኳን እንትን እንዳል እግዚአብሔር እኔ ወንድም በጣም ይቅርታ። በጣም እንዳመመህ ሰምቼ ነበር እና በሰዓቱ እንደ እህት መጥቼ አልጠየቅኩህም። መጠየቅም ብቻ ሳይሆን ደግሞ አልደወልኩልህም። አሁን ስተሻለሁ ምናምን እያልኩ አልደወልኩልህም እና በጣም ይቅርታ። እኔም ወድጃ አይደለም፣ እንዳመመህ እያወቁ አንተን ዝም ማለት ፈልጌ ምናምን ሳይሆን ካለሁበት ሁኔታ ስላልተመቼም ነገሮችን ጊዜ አድርገውኝ ስለነበር ነው እና የራሴ ጉዳይ ላይ ሳተኩ አንተን ችላልኩ ማለት ነው። ምክንያቱም መጠየቅ ነበረብኝ ምን ያህል እንዳመመህም አቃል ነው ያው ደግሞ ያንተን ቤት ትንሽ ራቀ ስለሚል አንድ አፍታ እንኳን ደርሼ ልውለት የሚለውን ነገር ሳይመቸኝ ቀረ ማለት ነው። አሁን ራሱ በቃ እንደ ባለውልለትም መንገድ ላይሁኝ ነው ወይስ እያረኩልህ ያለሁት እና አሁንስ እንዴት ነህ? ተሻለ ወይ ለውጣለ በትክክል ህክምናህን እየተከታተልክ ነው?

መተር እንጠይቃለን ነው ብዬ አስባለሁ። በእነሱ ነው የሚያወራቸው ነበር። እነሱ እንዲህ ሲሉ ነበር፣ በቃ ሳልጠይቀው ቀረን እንደው ሲሉ ነበርና ኢንሻላህ ሁላችንም መተር እንጠይቃለን። አላህ እንግዲህ በትግስት ማረፍ የተሻለ ነው እና ህመም የሚያጋጥመው በርትቶ ማረፍ የተሻለ ስለሆነ ማለት እኔ ታውቂያለሽ እንደዚህ እንደዚህ ያስታወሱ ላመሰለኝም እና እነ ሀውሊንም እነ ማራናታንም በእውነት እንደው በአንቺ በኩልም ማሪና፣ በመሬት ተለቀችው ያው ጥሩ ሰው መሆኑን አይቻለሁ፣ አመሰግናቸዋለ። እንዴፌም ከዚህ በላይ ነው እንጂ ጓደኝነት እንደዚህ አይደለም እውነት እኔ ለራሴ በጣም ነው የደነገጥኩት እኔ የሰውን አላውቅም ግን ሲደውልላቸው እነሱም ርቀት እንደውም እኔ እኔ ራሴ እኔ ታዘብኩት እኔ እዚህ ቅርብ ሆኜ እንዴት ሰላም መቼ ጓደኝነት ማለት በጣም ከእናት ከአባት በላይ ነው እና ሰው ጓደኛ መት የምንቀራረበው ከቤተሰብ በላይ ነው አይደለም ግን በጣም ነው ያፈርኩት እውነት በራሴ እንዲህ በዚህ ልክ እኔ ሆነ ራሱ እኮ እግዚአብሔር ዝም ብዬ ነው እንደ ስደውል እንደ ታመምክ ምናምን ሲነግሩኝ፣ እኔ ዝም ብዬ ነው ብነ ብዬ እንዴት እንደመጣሁት እራሱ አላውቅም። እንደውም እኮ እኔ እንደውም ካ ቪዲዮ እራሱ ይፈቅድ ይሁን ምነግር አገባመት የታመመ ሰው እራሱ እንዴት ነው እኔ ያለውን ነገር እንደእንደው ቤተሰቦች እንዲያውቁ ይፈልጋለ። ቤተሰቦች ያው የጠፋሁት ትንሽ ስላመመኝ ነው። በቅርቡ ከነ ሀውሊም ሀውሊም እንዳለችው ከነሱ ጋር ተመልሼ እሰራለሁ። እውነት ለመናገር ላፍቃችሁ ሆን ሁላችሁ እንግዲህ በያላችሁበት የክርስቲያንም የሙስሊምም ጾሚዎች መልካም ጾም፣ በርቱልን። ወዳችኋለሁ ወዳችኋለሁኝ። እውነት ለመናገር ከቤተሰቦቼ ትንሽ ርቅ ያለኝ ጥሩ አድርገሻል ስል እንደው ለአንተ እግዚአብሔርን ስግ እንደዛ ስሉኝ እኮ ኖርማልን የምጠፈቻሉ እንደምታውቀው ግን እንደራስሉኝ እንደ ጓደኛ እስከመቼ ያለውን ነገር ግራ ስለገባ፣ እስቲ በቪዲዮ ለቤተሰብም ላንተም በዛ መልስ ይሆናል ብዬ ነው። ለምን ጠፋ ምናምን ኮመንት ላይ እያየሁት ነው። እንደውም እና ለምን ለምን ጠፋ ምናምን እያሉ እንደውም እየፈራሁት ነበረ። እውነት እኔ ካሜራ አሁን እንዴት ነው የታመመውን ሰው እግዚአብሔርን በጣም እንትን እያልኩት፣ እንደውም ውጭ ላይ እያልኩ ነበረ። እንደው ካሜራ ከፈቀደም አላቅም ምናምን እያልኩት ነው እና የመጣሁት ለካሜራ ሳይሆን እግዚአብሔርን ጨርሶ ይማረን እና በጣም ደግሞ እኔ በቤተሰብም በራሴም ጓደኞች በጓደኞቼም ስም በጣም ይቅርታ እጠይቃለሁ። እውነት እንደዚህ አይደለም፣ ያደግንበትም እንደዚህ አይደለም። አንድ ሰው ሲወርቅ እኛን እንደግፍን ካላነሳን ነው ነገ የተሻለ ቦታ ለመድረስም ስራ ለመስራትም ከባድ ነው እና እስቲ ምግብም የበላ አይመስለኝ እና እንደታወቀኝ ነው በኋላ ደኝ ተወልደኝ ነው ተጓዥ

አካብለን እግዚአብሔርን ይሄ እግዚአብሔር ቅር አይልህም እንደ አስራ አምስት ቀን ብቻን ስት ማቅቅ እን እንደት እንዴት እንትን እንዳልከው እራሱ እንደኖርከው ደግሞ እርግጠኛ ነኝ። አሁን በቅርቡ ይሻላል መሆን በቃ ያለው ትኩስ ትኩስ ነገር እንትን ብለን ከዛ ደግሞ ተነስተሽ ትንሽ ትንቀሳቀሳለች ያው ስሪ ቤተሰቦች፣ እናንተንም ያ ተነስቼ መሰሪ እና በጣም ነው ማመሰግናል በዚህ አጋጣሚ ያ ቤተሰብ እያገዘኝ ነው ብዙ ነገር በጣም አመሰግናችኋለሁ፣ ወዳችኋለሁ። ድንጌ ደግሞ በአዲስ ቪዲዮ እንደምንገናኝ እርግጠኛ ነው። ሰምታችሁ አራት ሚኒት ሰራላለሁ ታሮ አሁን ተነስቼ ሰራለሁ። እና እናንተ ደግሞ እስከዛ ኮመንት ላይ እግዚአብሔር ይማር ጨርሶ ይማር ብላችሁ በጸሎት ደግሞ እናንተ አስቡት፣ ወዳችኋለሁ። እንግዲህ ተነስቼ ወሬ ከማበዛ ባይሆን በአፉ የሚለውን ነገር ሰራ ሰራላልግለት እንግዲህ ሜሰም እዚሁ ላይ ልሰናብታችሁ፣ ትንሽ ለማውራትም እየከበደኝ ስለሆነ በጣም አመሰግናለሁኝ፣ ወዳችኋለሁኝ። ያው ቻና ላይ አዲስ እንደመሆኑ መጠን